የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ስማርት ስልኮችን ኮምፒውተሮችና አንዳንድ ኤሌክትሮኒክስ መሳሪያዎች ቻይና ላይ ከተጣለው 125 በመቶ ታሪፍ ነፃ አደረጉ። የአሜሪካ ግምሩክና የድንበር ጠባቂ በመግለጫው ላይ እንዳለው የኤሌክትሮኒክስ እቃ ትራምፕ በአብዛኛዎቹ ሀገራት ላይ ከተጣሉት የ10 በመቶ ታሪፍ እና በጣም ትልቅ በሆነው ቻይና ላይ የተጣለው ታሪፍ ላይ አይካተቱም። ይህ ትራምፕ በቻይና ላይ የጣሏቸው ታሪፎች ላይ የታየ ትልቅ ለውጥ ሲሆን፣ ውሳኔው የአንድ ምጣኔ ሀብት ተንታኝ ማርሽ ቀያር የሆነ ሲሉ ገልጸውታል። የቡርኪና ፋሶ የሽግግር ፕሬዝዳንት ኢብራሂም ትራውሬ አረጋውያን የኤሌክትሪክና ውሃ አገልግሎት በነጻ እንዲጠቀሙ ፈቅደዋል። እኛ ልጆቻችሁ ደርሰንላቸዋል ከዚህ በኋላ አረጋውያን ለመብራትና ለውሃ አይከፍሉም ሲሉ የቡርኪና ፋሶ መሪ ኢብራሂም ትራውሬ ተናግረዋል። ይህ በሚቀጥለው ዓመት 2026 መጀመሪያ ጀምሮ ተግባራዊ ይደረጋል። ኦቻ 20 በመቶ የሚሆኑ ድርጅቱ ሰራተኞች ሊቀንስ ነው። የተባበሩ መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 20 በመቶ የሚሆኑ የድርጅቱ ሰራተኞች በበጀት እጥረት ምክንያት እንደሚቀንስ ተነግሯል። በአሁኑ ጊዜ ከ60 በላይ የሚሆኑ ሀገራት ከ2600 በላይ ሰራተኞች እንዳሉት የተነገረው ድርጅቱ የ58 ሚሊዮን ዶላር የሚጠጋ ገንዘብ እጥረት ያጋጠመው መሆኑን ገልጿል። የድርጅቱ ዋና ለጋሽ የሆነችው አሜሪካ ድጋፏን በማቋረጧ አምስት መቶ ሰራተኞችን በመቀነስ ሁለት ሺህ አንድ መቶ የሚሆኑ እንደ አዲስ ለማደራጀት ማሳሰቡን አስታውቋል። አሜሪካ ለማስተባበሪያ ቢሮ 63 ሚሊዮን ዶላር ዓመታዊ ድጋፍ ታደርግ እንደነበረ ሲዘገብ ድርጅቱ በካሜሮን፣ ኮሎምቢያ፣ ኤርትራ፣ ኢራቅ፣ ሊቢያ፣ ናይጄሪያ፣ ፓኪስታን እና ዚምባብዌ የሚያከናውናቸውን ስራዎች እንደሚቀንስ ገልጿል። ኦቻ የሰብአዊ ድጋፎች ከየትኛውም ጊዜ በላይ በግጭት፣ በበሽታ እና በአየር ንብረት ለውጥ የተነሳ ጨምረው ያለ ሲሆን የድጋፎች መቋረጥ ግን ስራውን እየፈተነው እንደሆነ አስታውቋል። እናትና አባቱን የገደለው ታዳጊ ትራምፕን የሚመግደል እቅድ እንደነበረው ኢፊባ ያስታወቀ በዊስኮንሲን ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ አሜሪካ ፕሬዚዳንት ትራምፕን የመግደል እቅድ እንደነበረው ኢፊባ አስታወቀ። የ17 ዓመቱ ኒኪታ ካሳፕ የ35 ዓመቷን እና የ51 ዓመት የእንጀራ አባቱን በመግደል ክስ ቀርቦበታል። እናትና አባት በአውሮፓውያኑ የካቲት ሃያ ስምንት ነው በመኖሪያ ቤታቸው ተገለው የተገኙት። አዲስ የወጣ ዘገባ እንደሚጠቁመው ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኝ ከሆኑ ቡድኖች ጋራ ግንኙነት ያለው መረጃ መረጃ ይዟል። ቡድኑ ኦርደር ኦፍ ናይን ኢንጂንስ የሚል ሲሆን ለኤዶልፍ ሂትለር አድናቆት በመቸር ይታወቃል። መርማሪዎች ታዳጊው ጸረ ሰማያዊ የሆነ ጽሑፍና መንግስትን ለመጣል በሚል ትራምፕን ለመግደል ያሰርበት ዕቅድ ማግኘታቸውን የፍርድ ቤት መዛግብ ታሳይተዋል። ተጠርጣሪው ሆን ብሎ ነፍስ በማጥባት ወንጀል በአንደኛ ደረጃ ግድያ ተከሰሰ ሲሆን ሬሳ በመደበቅና ማንነትን መስረቅን ጨምሮ ሌሎች ሰባት ክሶችን ቀርበውበታል። ታዳጊው ለሁለት ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባት ተገለው ያገኛቸው። የእንጀራ አባቱ ጭንቅላታቸው ላይ በጥይት ተመትተው፣ እናቱ ደግሞ በርካታ ጊዜ በጥይት ተደብድበው የካቲት አስራ አንድ መገደላቸውን በምርመራ ውጤቱ ያሳያል። የሁለቱ ግለሰቦች ሬሳ በተገኘበት ቀን ታዳጊው ካንሳስ ግዛት የእንጀራ አባቱን ቮክስ ቫገን መኪና እየነዳ ሳለ በፖሊስ እንዲቆም መደረጉ ተሰምቷል። መኪና ውስጥ የእንጀራ አባቱ ሽጉጥ፣ የጥንዶቹ ንብረት የሆኑት አራት ክሬዲት ካርዶች፣ በርካታ ጌጣጌጦች እንዲሁም መጽሐፍ ቅዱስ ውስጥ 140 ዶላር መገኘቱን ምርመራው ጠቁሟል። መርማሪዎቹ እንደሚሉት ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሁፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ገልጿል። ተጠርጣሪው እናቱና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖሩ ሳይሆን አይቀርም ይላል የመርማሪው ሪፖርት። የፍርድ ቤት መዛግብት እንደሚያሳዩት ታዳጊ እናትና አባቱ ለመግደል ከሩሲያ ከሚገኙ ሰዎች ጋር ሲያሴር ነበር። ባለስልጣናት እንዳሉ ተጠርጣሪው ጥቃት ለማድረስ ለድሮንና ለፈንጅ መግዣ የከፈለ ሲሆን ከጥቃቱ በኋላ ወደ ዩክሬን ለመጥፋት እቅድ ነበረው። ከሌሎች ሰዎች ጋራ እንዴት ፕሬዚዳንቱን እንደሚገድል እና መንግስት እንደሚጥል ሲወያይ ነበር ሲሉ መርማሪዎች ጽፈዋል። ተጠርጣሪው በአውሮፓውያኑ መያዝያ ዘጠኝ የፍርድ ቤት ቀጠሮ ያለው ሲሆን እስካሁን ወንጀሉን መፈጸሙን አላመንም። ታዳጊው የአንድ ሚሊዮን ዶላር ዋስ ተጠርቶበታል። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር ብድሩ ጥያቄ ያቀረበ፣ ብድሩ ለኮሪደር ልማት እና ለገበያ ማረጋጋት ይውላል ተብሏል። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የአንድ መቶ ሚሊዮን ብር አበድሮ ጥያቄ ማቅረቡ ተሰምቷል። መጋቢት 12 ቀን 2017 ዓም በከተማው የከንቲባ ጽፈት ቤት ኃላፊ አቶ ሙልጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሊደር ልማት እና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር አንድ መቶ ሚሊዮን እስከ ሰኔ ወር 2017 ዓ ም የሚቆይ ብድር እንድትሰጡን የሚል የከንቲባ ጽፈት ቤት ደብዳቤ፣ ገንዘቡ በአስቸኳይ ስለሚፈልግ ገቢ እንዲደረግለት ይጠይቃል። ፋቱ በመባል የምትጠራዋ የዓለማችን የእድሜ ባለጸጋዋ ጎሪላ በዛሬው ዕለት 68ኛ ዓመት ልደት በዓሏን አክብራለች። በዓለማችን በእንስሳት ማቆያ ውስጥ ከሚገኙ ጎሪላዎች በእድሜዋ አንጋፋዋ ጎሪላ በመሆን በዓለም የድንቃ ድንቅ መዝገብ ላይ የተመዘገበችው ጎሪላ ከሰሞኑ የማህበራዊ ትስስር ገጾች መነጋገሪያ ይሆናለች። እንደ አውሮፓውያን አቆጣጠር በ1959 በአንድ ፈረንሳዊ መርከበኛ ከምዕራብ አፍሪካ ወደ አውሮፓ የገባችው ጎሪላዋ ትክክለኛ እድሜዋ ባይታወቅም በወቅቱ ቢያንስ የሁለት ዓመት እድሜ እንደነበራት ተገልጿል። ከፈረንሳይ ወደ ጀርመን በርሊን ከተማ የሚገኝ መካነ አራዊት የተሸጠችው ፋቱ ላለፉት ከ66 በላይ አመታት መኖሪያዋን በዛው አድርጋለች። የጎሪላዋ ዝርያ በአፍሪካ በምዕራባዊ ቆለማ አካባቢ የሚገኙ የጎረላ ዝርያ አይነት ሲሆን በአማካይ ከ45 ዓመታት በህይወት መቆየት የሚችሉ መሆናቸውን በዘርፉ ባለሙያዎች ይገልጻሉ። የእንስሳት መካነ አራዊቱ ሰራተኞች ለፋቱ ልደት በአትክልትና ፍራፍሬ የተሞላ ቅርጫት አበርክተውላታል። ለፋቱ እድሜዋ በመግፋቱ ምክንያት አብዛኛውን ጊዜ የምትመግበው አትክልትና ፍራፍሬ ብቻ እንደሆነ እና ለዚህም ምክንያቱ አትክልትና ፍራፍሬ በውስጣቸው ብዙ ጠቃሚ ንጥረ ነገሮች በመያዛቸው ነው ተብሏል። ፋቱ በእርጅናዋ ምክንያት ጥርሶቿ ረግፈው በማለቃቸው ለስላሳ ምግብ እንደሚቀርብላት እና በመካነ አራዊቱ ባለሙያዎች ልዩ እንክብካቤ እንደሚደረግላትም ተጠቁሟል። ታዲያ የፋቱን በእድሜ አንጋፋነት የተመለከቱ ባለሙያዎች በዓለማችን ዝርያቸው እየተመናመኑ ለሚገኘው የጎሬላ ዝርያዎች አምባሳደር ነች ሲሉ ይናገራሉ። የኢትዮጵያ መንግስት የፕሪቶሪያል ስምምነት እየጣሳ ነው፣ የትግራይን ህዝብ እየገፋ ነው ሲል ህዝባዊ ወያኔ ሓርነት ትግራይ ለአምስት ቀናት ሲካሄድ የነበረው ማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓም በወጣው መግለጫ አስታወቀ። ማዕከላዊ ኮሚቴው ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫው የፕሪቶሪያል ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። እንደ ሁልጊዜው ዝግጁ መሆኔን ይታወቅልኝ ብለዋል የህወሀት ማዕከላዊ ኮሚቴ መግለጫው የፌዴራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች ደንቦችና መመሪያዎች እያወጣ ነው፣ ብቻውን በተናጠል የሚወስንባቸው ሁኔታዎች በስፋት እየታየ ነው ሲልም ተችቷል።